ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ጀነራል ታደሰ ወረደ ገለጹ። ኤርትራ አስገራሚ ጥያቄ ማንሳቷ ተሰማ። የሶማሊያው ፕሬዝዳንት ኢትዮጵያና ግብጽ በሀገራቸው ውስጥ እንዲዋጉ እንደማይፈቅዱ ተናገሩ። ሰላም ጤና ይስጥልን ውድ የአዲስ ኢንሳይት ቤተሰቦች ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች ትንታኔዎችና የህብረተሰብ መልከታዎችን አካተን በየቀኑ በሚለዋወጠው ዓለም ውስጥ እውነትን ከውሬ ለይተን በጥልቀት እንመረምራለን። ከዚህ ቀደም ያሰማናችሁን መረጃዎች አብራችሁን ቆይታ የምታደርጉ ከሆነ ወደ በኋላ ወደ እናንተ የምናደርስ ነው የሚሆነው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ አለፍን። ኤርትራ አስገራሚ ጥያቄ ማንሳቷ ተሰማ። የአፍሪካ ዋና ከተማነትን ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቁ ተሰምቷል። የአፍሪካ ሕብረት ዋና መስሪያ ቤት ከአዲስ አበባ እንዲነሳ የኤርትራ ሰዎች በቅርቡ የአፍሪካ ሕብረት ዋና መስሪያ ቤትን ከአዲስ አበባ እንዲዘዋወር የሚጠይቅ አቤቱታ መቅረቡን ተከትሎ በሆርን ሪቪዩ ተመራማሪ በሆኑት በቤተልሔም ፍቅሩ የቀረበ አንድ ትንታኔ ይህ ጥያቄ በስሁት አመክንዮ ላይ የተመሠረተና የፓን አፍሪካኒዝም ታሪካዊና መንፈሳዊ መሰረት የሚክድ ነው ሲል ተችቶታል። ጸሐፊዋ ይህን አቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቁመዋል። ትንታኔው እንደሚያስረዳው የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካን የነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔ ነበር። ኢትዮጵያ በቅኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር እንደመሆኗ በአፍሪካ የነጻነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭ ሆና አገልግላለች። በቴሌም ይህንን ታሪካዊ ምሳሌነት ጊዜው ያለፈበት ብሎ መፈረጅ የፓን አፍሪካኒዝምን መሰረት ነት መነሻ እንደ መካድ ይቆጠራል ብለዋል። ጸሐፊዋ የአፍሪካ ህብረትን ከአዲስ አበባ የማዛወር ሙከራ የኢትዮጵያን ታሪካዊ፣ ምሳሌያዊ እና ተግባራዊ ሚና ለመናድ የሚደረግ ሳይንሳዊ ያልሆነ ጥረት ነው ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉም ደምድመዋል። ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት በትናንትናው እለት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልሉ ኮሚኒኬሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦርነት ደመናን ለመክፈፍና ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮው ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጄኔራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፍ ድርጅቶች እና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጸዋል ተብሏል። የብርጋዴር ጀነራል ተሾመ ተሰማ የመጨረሻዋ መልዕክት ከምፅዋ ተሰማ ከጠዋቱ አንድ ሰዓት ተኩል ሲሆን ጄኔራል ተሾመ ተሰማ ምጽቧ ከተማ ላይ የተወሰኑ የጦር መኮንኖችንና ማዕረግተኞችን ሰብስበው ንግግር አደረጉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 ቀን 1982 የሞት ሽረት ትግል አድርጌ ያለው ከዚህ በኋላ የራሴን ህይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም አሉ። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ብሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴ በጣም እኮራለሁም አሉ። ጎበዝ ስሙን፣ ይህ የአደራ መልእክቴ ነው። ነገ ለኢትዮጵያ ህዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል አሉ። ዛሬ ሻቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሪና ህዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው አሉ። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ህዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሽ ጃግሬዎቻቸው ተሸንፎ እጁን አጣጥፎ አይቀመጥም። ይህ ከሆነ የአጼ ዮሐንስ የራስ አሉላ አባ ነጋና የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳልም አሉ። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ህዝብ እንደሚያስረክብ እምነት ይሄ የጸና ነው ሲሉም ተደመጡ። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እምበል መቀብሩ በርና መስኮት የለውም ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነውም ሲሉ ተደመጡ። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኝ ወስኛለው ደስተኛና እድለኛ ጄኔራል ነኝም አሉ። በመጨረሻም የሶማሊያው ፕሬዝዳንት ኢትዮጵያና ግብጽ በሀገራቸው ውስጥ እንዲዋጉ እንደማይፈቅዱ ተናገሩ። የሶማሊያ ፕሬዝዳንት ሐሰን ሼክ ሙሐመድ በሀገራቸው በሰላም በማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖርም አሉ። ፕሬዝዳንቱ ከቢቢሲ ፎክስ ኦን አፍሪካ ቴሌቪዥን ጋር በነበራቸው ቃለ ምልልስ ላይ እንደተናገሩት በሁለቱ ሀገራት መካከል በሶማሊያ ምድር የሚካሄድ ጦርነት እንደማይኖርና ሶማሊያም ይህንን እንደማትፈቅድ አሳውቀዋል። የሶማሊያ ፕሬዝዳንት ሐሰን ሼክ ሙሐመድ በዚህ ቃለ ምልልሳቸው ላይ ኢትዮጵያና ግብጽ በሶማሊያ ውስጥ ግጭት ውስጥ ሊገቡበት የሚችሉበት እድል እንዳሌለም ተናግረዋል። ሁለቱ ሀገራት ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ ያሉት ፕሬዝዳንቱ፣ ነገር ግን በሶማሊያ ምድር የሁለቱ ሀገራት ሰራዊት የሰፈሩበት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድልም የለም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት መኖሩን የገለጹት ፕሬዝዳንቱ ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም ብለዋል። ኢትዮጵያ በሶማሊያ የሚገኙ የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግበት ምክንያት አይታየኝም ብለዋል። የኢትዮጵያና የግብጽ ወታደሮች ሶማሊያን የጦርነት አውድማ የሚያደርግ የውክልና ጦርነት ማድረግ እንደማይቻል ሶማሊያም ይህ በግዛቷ እንዲከናወን እንደማትፈቅድ አሳውቀዋል። የሰዓቱ የአዲስ ኢንሳይት መረጃዎች የሚመስሉ ነበር። ሀሳብ አስተያየት ካላችሁ በኮመንት አጋርነ። እንደ ሁል ጊዜውም ላይክ፣ ሼርና ሰብስክራይብ በማድረግ አብሮነታቸው አይለየን እያልን በቀጣይ አዳዲስና ወቅታዊ መረጃዎች እስከምንገናኝ መልካም ጊዜን ተመኘን።